የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርበዋል። በአማራ ክልል ባዊ ብሔረሰብ አስተዳደር ዞን ግንቦት 12 ቀን 2017 ዓ ም ትውልድ በመምህር ይቀረጻል። የመጪውን ትውልድ በሥነ ምግባር ለመገንባትና ሰላምን ለማጽናት የመምህራን ሚና ከፍተኛ መሆኑም ተገልጿል። በስፋት የምንቃኘው ጉዳይ ይሆናል። በቤንሻንጉል ጉሙዝ ክልል የተገደሉ ሰዎች ቁጥር 17 ደርሷል። ከሟቾችን መካከል 12ቱ ህጻናት ናቸው ሲሉ የቤንሻንጉል ጉል ጉሙዝ ክልል ምክር ቤት አባል አስታወቁ። አብራችሁን ስትቆዩ ይህንንም ታደምጡታላችሁ። የኢትዮጵያ ፌዴራል ፖሊስ 47 የህክምና ባለሙያዎችን በቁጥጥር ስር ማዋሉ ገለጸም። ይህንንም በስፋት እንቃኘዋለን። አንጋፋው ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎች እንዳይቀበል እንደተከለከለ ተገለጸም። ክቡራትና ክቡራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። መልካም ቆይታ። በአማራ ክልልባዊ ብሔረሰብ አስተዳደር ዞን ግንቦታ 12 ቀን 2017 ዓ ም ትውልድ በመምህር ይቀረጻል ሀገር በትምህርት ይበለጽ ይበልጽጋል በሚል መሪ ቃል የመምህራን የውይይት መድረክ ተካሂዷል። የመጪውን ትውልድ በሥነ ምግባር ለመገንባትና ሰላምን ለማጽናት የመምህራን ሚና ከፍተኛ መሆኑም ተገልጿል። የውይይት መድረኩን የመሩት የአማራ ሚዲያ ኮርፖሬሽን አማካሪ አቶ ግዛቸው ሙሉነ የትምህርትን ስብራት ለመጠገንና ጥራት ያለውን ትምህርት ተደራሽ ለማድረግ ከመምህራን ጋር ውይይት ማድረግ ወሳኝ መሆኑን አንስተው መምህራን የነገ ሀገር ተረካቢ ትውልድን በክሎት በአመለካከትና በሥነ ምግባር ለመገንባት የማይተካ ሚና ያላቸው መሆኑንም ተናግረዋል። የአማራ ክልል ሕዝብ ነጻ ወጣለሁ በሚል ታጥቆ የሚንቀሳቀሰው የጽንፈኛው የፅንፈኛው ኃይል በትምህርት ተቋማትና በማህበረሰቡ ላይ ከፍተኛ ጉዳት አድርሰዋልም ብለዋል። መምህራን የማንንም አጀንዳ ተቀባይ ሳይሆኑ የኢትዮጵያ ታሪክና መልካም እሴቶችን ለመጪው ትውልድ ማስተማርና ሰላምን ለማጽናት የበኩላቸውን ድርሻ እንዲወጡ አቶ ግዛቸው ጥሪ አስተላልፈዋል። የአማራ ክልል የብልጽግና ፓርቲ ወጣቶች ክንፍ ጽህፈት ቤት ኃላፊ ወጣት ተስፋውን ተሰማን በበኩላቸው መንግስት እንደ ክልል የተፈጠረውን የጸጥታ ችግር በሰላማዊ መንገድ በውይይት እንዲፈታ እየሰራ መሆኑንም ገልጸዋል። ወጣት ተስፋ ተስፋውን አያይዘውም በተፈጠረው የጸጥታ ችግር በትምህርት ተቋማት ላይ ከፍተኛ ጉዳት የደረሰበት መምህራንም የጥቃቱ ሰለባ የሆኑበትና ትውልዱ እንዲመክን የተደረገበት ሁኔታ መፈጠሩን የተናገሩት ወጣት ተስፋውን መምህራን ሰላምን ለማጽናት የትምህርት ስብራት እንዲጠገን የማይተካ ሚናቸውን ሊወጡ እንደሚገባቸውም አሳስበዋል። የአዊ ብሔረሰብ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአቅም ግንባታና የፖለቲካ ዘርፍ ኃላፊ አቶ ዘለቀ ከፍ አለ መምህራኖች የሚያነሷቸው ሀሳቦች ሚዛናዊ፣ ትክክለኛና ምክንያታዊ መሆናቸውን ጠቅሰው መምህራን ለችግር ምላሽ ጥያቄ ብቻ ሳይሆን የመፍትሄ አካል መሆን እንደሚገባቸው ተናግረዋል። በክልሉ የሚስተዋሉ የጸጥታ ችግሮች መንስያቸው የኢትዮጵያ ታሪካዊ የውጭ ጠላቶች እቅድና በውስጥ ባንዳዎች አጀንዳ አስፈጻሚነት የተፈጠረ መሆኑን የገለጹት አቶ ዘለቀ ኢትዮጵያ ምጣኔ ሀብታዊ እድገት እያስመዘገበች ብትሆንም የሚያጋጥሙንን ችግሮች እየቀረፉ የሚፈለገውን እድገት ማስመዝገብ ይገባልም ብለዋል። የአዊ ብሔረሰብ አስተዳደር ትምህርት መምሪያ ኃላፊ አቶ ደስታው አለሙ በበኩላቸው ስርዓተ ትምህርት ፉነተ ካርታው አዲስ በመሆኑና አተገባበር ላይ ችግሮች ስለሚያጋጥሙ እያስተካከሉ መሄድ ወሳኝ መሆኑን ገልጸዋል። የመማር ማስተማር ስነ ዘዴዎችን ተጠቅሞ ተማሪዎችን ያላበቃ መምህር መቀጠል እንደማይችል የጠቆሙት አቶ ደስታው የሰላምን አስፈላጊነት ለማህበረሰቡ ማስተማርና በብሔረሰብ አስተዳደ የሚስተዋል አንጻራዊ ሰላም ዘላቂ እንዲሆን መምህራን ሞዴል መሆን እንደሚገባቸውም ተናግረዋል። በመስኩ ላይ የሚስተዋሉ የመልካም አስተዳደር ችግሮች እንዲፈቱና ጥቅማ ጥቅሞች እንዲከበሩላቸው የጠየቁ ተሳታፊ መምህራንም የሰላምን ዋጋ ለማህበረሰቡ ለማስገንዘብና ሰላምን ለማጽናት እንደሚሰሩም ገልጸዋል። በፕሮግራሙ ላይ ተሳታፊ የነበረ አንድ መምህር ላገው ሚዲያ በሰጠው አስተያየትም በውይይት መድረኩ ላይ የተገኙት የዞንና የክልል አመራሮች ክልሉ የሰጠውን ተልኮ ብቻ የሚናገሩ እንጂ በአገው ሕዝብና በብሔረሰብ አስተዳደሩ ትምህርት ላይ የደረሰው ሰውን ጉዳት እንኳን ደፍረው የማይናገሩ መምህራኑ ያነሱትን የውሸት ካርታ በትምህርት መምሪያ መጽሐፍ ላይ የታተመበትን ምክንያት እንኳን ከመናገር ተቆጥበዋል ብሏል። በተያያዘ ዜና የአማራ ክልል መንግስት ትምህርት ቢሮ ለአገባዊ ዞን አለመስጠቱ በመምህራን ዘንድ ቅሬታ አስነስቷልም ተብሏል። በቤንሻንጉል ጉሙዝ ክልል የተገደሉ ሰዎች ቁጥር 17 ደርሷል ተባለ። ከሟቾቹ መካከል ማ 12ቱ ህጻናት ናቸው ሲሉ የቤንሻንጉል ጉሙዝ ክልል ምክር ቤት አባል አስታወቁም። የቤንሻንጉል ጉሙዝ ክልል በካማሽ ዞን ምዥጋ ወረዳ ግንቦት 12 ቀን 2017 ዓ ም ታጣቂዎች ያደረሱት በተባለ ጥቃ ወጣት ንጹሐን ሰዎች መገደላቸውን የወረዳው ነዋሪዎችና የክልሉ ምክር ቤት አባል ተናገሩ። የአካባቢው ነዋሪዎችም የሸኒ ታጣቂዎች ጥቃት ፈጽመዋል ያሉ ሲሆን ከአንድ መቶ በላይ ንጹሐን እንደተገደሉና አብዛኞቹ ሟቾችም ህፃናት እንደሆኑ ገልጸዋል። ቲክቫ ኢትዮጵያ ስለ ጥቃቱ የጠየቃቸው የቤንሻንጉል ጉሙዝ ክልል ምክር ቤት አባል እና የታላቁ ህዳሴ ግድብ ማስተባበሪያ ዳይሬክተር አቶ ለሜሳኔ ነው በንጹሐን ላይ ያነጣጠረ ግድያ ነው የተፈጸመው የሚል ምላሽ ሰጥተዋል። የክልሉ ምክር ቤት አባል በሰጡት መረጃም በካማሽ ዞን ምዥጋ ወረዳ አንገርሚጤ ሚጤ የሚባል ታዳጊ ሰርጊ ማዘጋጃ ቀበሌ ግንቦት 12 ቀን 2017 ዓ.ም ከንጋቱ 12 ሰዓት ጀምሮ የሸኔ ቡድን ጥቃት ፈጽሟል ብለዋል። በጥቃቱም 16 ሰዎች ሕይወታቸው ዚያው ነው ያለፈው። አንደኛው ግለሰብ ደግሞ ለሕክምና ከሄደ በኋላ ነው የሞተው። የተገደሉት ሰዎች ብዛትም 17 ነው። ከተገደሉትም መካከል 12ቱ ህጻናት ናቸው ሲሉ ገልጸዋል። ቡድኑ በተለያዩ ጊዜያቶች ጥቃት ሰንዝሯል። እስካሁን በተፈጸሙ ጥቃቶችም 27 ሰዎች ተገድለዋል ሲሉ አብራርተዋል። የአሁኑ ጥቃት የተፈጸመበት ቦታ ለኦሮሚያ ክልል አንድ ቀበሌ 2 ኪሎ ሜትር ርቀት ላይ ነው የሚገኘው ነው ቃቱን፣ በወረዳው ከሚያዚያ ወዲህ ለሶስተኛ ጊዜ ነው የተፈጸመው ብለዋል። መፍትሄ ውስጥ በሚል ከቲክቫ ለተነሳላቸው ጥያቄ ምላሽ ሲሰጡም ዋነኛው የሸኔ ፍላጎት አንገርሚጤ በጣም ለምና መርታማ ከሆኑ ቀበሌዎች መካከል ነው፣ ለም መሬት ስለሆነ አላማውያንን ለመውሰድ ነው ሲሉም መልሰዋል። ሁለተኛ ማህበረሰቡ ተረጋግቶ የእርሻ ስራ እንዳይሰራ ሕይወቱንም እንዳይቀይር ያሻጥር ፖለቲካ አለ ብለው መፍትሄው መንግስት ጣልቃ ገብቶ ማህበረሰቡን ማረጋጋት አለበት ብለዋል። በሁለት ኪሎ ሜትር ግራና ቀኝ መከላከያዎች አሉ። መከላከያ በቅርብ ርቀት ባለበት መካከል ገብቶ ጥቃት ሲፈጽሙ በጊዜው ችግሩ ሳይሰፋ መድረስ ይችሉ ነበር። ቀጣይም ችግሩ እንዳይሰፋ ቦታው ላይ የመከላከያ ኃይል በቋሚነት መቀመጥ አለበት ብለዋል። ሌላው የፓርላማ አባል በበኩላቸው የአሁኑ ጥቃት መፈጸሙ እንደሰሙ ገልጸው ከሶስት ሳምንታት በፊትም በስምንት ሰዎች ላይ ግድያ እንደተፈጸመ ገልጸዋል። ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ሕገወጥ የሆነ የሥራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ሕይወት አደጋ ላይ በመጣል የተጠረጠሩ

አርባ ሰባት የጤና ባለሙያዎችን የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር መዋሉን ገልጿል። እነዚህ ተጠርጣሪዎች የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄዎች እንደ ሽፋን በመጠቀም ህገወጥ የሆነ የስራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎችም ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ የፈጠሩ ናቸው ብሏል። ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማስለበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያየ መንገድ ሰላማዊ ህክምና ሂደትን በማደናቀፍ የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወድቅ በማድረግ በመንግስት የህክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ሰላማዊ የመማር ማስተማር ሂደት እንዲስተጓጎል በማድረግ እንዲሁም ሙያቸውን አክብረው በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት ከማድረስ ባለፈ ሁከት እንዲፈጠር ሙከራዎችን አድርገዋልም ብለዋል። ተጠርጣሪዎቹን በመረጃና በማስረጃ በመለየት በቁጥጥር ስር አውሎ ምርመራ እያካሄደ እንደሚገኘ የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ የጤና ባለሙያዎቹ የሙያው ስነምግባርና ህግ በማይፈቅደው ሁኔታ የዜጎችን ህይወት ለሞትና ለአደጋ በማጋለጥ ስራ ማቆም፣ ሌሎችም ስራ እንዲያቆሙ ማነሳሳትና ማስፈራራት የወንጀል ተግባር መሆኑን እየገለጸ ሌሎችም ከዚህ ተግባር እንዲቆጠቡ አሳስቧል። እንደ አውሮፓውያን አቆጣጠር በ1636 በአሜሪካ የተመሠረተው አንጋፋው ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎች እንዳይቀበል እንደተከለከለ ተገለጸም። የትራምፕ አስተዳደር ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎች እንዳይቀበል ያገደ ሲሆን ይህም ከአሜሪካ አንጋፋው ዩኒቨርሲቲ ጋር ያለውን አለመግባባት አባብሶታል። የአገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖኢም ቤክስ ገጻቸው ላይ ባሰፈሩት ጽሑፍ አስተዳደሩ ዩኒቨርሲቲው ተማሪዎችን እና ስደተኛ ያልሆኑ ተማሪዎችን መቀበል የሚያስችለው ህግን ማክበር ባለመቻሉ ምክንያት ተሰርዟል ብለዋል። ይህም በመላው ሀገሪቱ ለሚገኙ ሁሉ ሁሉም ዩኒቨርሲቲዎች እና የትምህርት ተቋማት እንደማስጠንቀቂያ የሆናቸው ሲሉ በኤክስ ገጻቸው ላይ ጽፈዋል። ሃርቫርድ ዩኒቨርሲቲም ውሳኔውን ህገወጥ ሲል በመግለጫው አውግዞታል። ክብራትና ክብራን አብራችሁን ስለቆያቸው እያመሰገን በቀጣይ ፕሮግራም እስከምንገናኝ መልካሙን ሁሉ ተመኘን።